እንዲህ ሀይሚዬ ነው የቆንጆ ምን ሆነሻል? በድጋሜ ሌላ ስህተት፣ ሌላ ችግር ሰላም ሰላም ውድና እየተከበራችሁ የምትክየ ዩቱብ ቤተሰቦች እንዴት አመሻችሁ ነኝ እኔ ወዶች እኔ ጋር ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ በያላችሁበትም የአለም ዳርቻ ሰላማችሁ ጤናችሁ ብዝት ርፍርፍ ይበል እንዲህ ማለት ነው እንግዲህ ለዚህ ዩቱብ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ ደውን አመለክት በመጫን ቤተሰብ እንድትሆኑ ብቻ መልካም ልብ ያለ ሰው ብቻ ማለት ነው፣ ግዳጅ አይደለም መብታችሁ ነው። እና ዛሬ ወደ መጣውበት ቪዲዮ ስገባ ቤተሰቦች፣ እንግዲህ ሀይሚ ያው ትናንትና ብሩኬ መጨረሻ ውሳኔ ወስኖ ነበረ። ዛሬ ደግሞ በድጋሚ ሌላ ስህተት ውስጥ ገብታለች ማለት ነው፣ እያወቀች ይሁን ሳታቅ ይሁን እኔ ምን እንደሆነ አልገባኝም። ቤተሰቦች፣ ይቅርታ እንጂ ጉንፋን ይዞኛል ልዛ ነውና። እኔ እንጃ አላቅም ቤተሰቦች፣ ያው በድጋሚ ዛሬ እንግዲህ ሰራችሁ ስህተት ምንድን ነው? ጭራሽ ፋሲል እሷንና ብሩኬን እንዳያስታርቃቸው እንግዲህ። ያው ብሩኬ ከምንም በላይ በምን እንደሚናደድ ያው ሁላችንም እናውቃለን። ከምንም በላይ ደግሞ ፋሲልን በፍጹም እንድታገኘው አይፈልግም። ስልክም ሲደውልላት እንድታነሳለት አይፈልግም። እና ዛሬ እንግዲህ ሀይሚ ደግሞ ያው ሁላችንም ተናደናል። ሀይሚን በጣም እንወዳታለን። ብሩኬን እኔ እንጃ አላቅም ጨርቁን ልታስጥለው ይሆን ብቻ አላቅም ምን እንደሆነ እኔ አልገባኝም፣ ቤተሰቦቼ። እና እኔ ግን በጣም ነው የተሰማኝ፣ ምክንያቱም ዛሬ ፋሲልን አግኝታው ብሩኬን እና ሀይሚን እኔን እና ብሩኬን አስታርቀኝ ብላ ዛሬ ፋሲልን አግኝታው ነበረ። እስቲ አስቡ እስቲ አስቡ አንድ የሚወዳት አፈቅርሻለሁ፣ ወደ እኔ ነይ የሚል ሰው እንዴት ብታስብ ነው ሀይሚ? እኔ አልገባኝም። እኔ ሀይሚ እግዚአብሔርን ነው የምላችሁ፣ በጣም አስተዋይ አርጌ ነው ማስባት። ብቻ መጨረሻውን እስከማቅ ይሄንን ነገር ምንም ነገር መናገር አልፈልግም። ና አንድ አፍቅርሻለሁ እወድሻለሁ የሚላት ሰው ከዛኛው ፍቅረኛዋ ጋር ሊያስታርቃት እንዴት እንዳሰበች አላቅም። ማለትም ቡርኬ እኮ በዙሪያው ብዙ ጓደኞች አሉት። እነ ሙቬን የመሰለ ኤፍሬም፣ አሁን ለሷ ኤፍሬም የስጋ ዘመዷ ነው አደለ እንዴ? ናሰንን የመሰለ እነ ቤካን የመሰለ የሁለቱ ፍቅር ላይ ትልቅ አስተዋጽኦ ያደረጉ ምርጥ ምርጥ የእሷም የቡርኬን ጓደኞች እያሉ እውነት ሀይሚ ፋሲል ከብሩኬ ጋር እንዲያስታርቃት ጠርታ አገኘችው እና ብሩኬ በቃ እኔ እንጃ ጨርቆን እንዲበላው ሌሊያወልቅ ምንም አልቀረውም። እግዚአብሔርን ነው የምላችሁ እና ሀይሜች ከቻለች እንደውም ብሩኬም ማለት ነው ለትንሽ ጊዜ እንዲረጋጋ ብትተው እውነቴን ነው የምላችሁ እና ፋሲል ደውሎለት ብሩኬ መጣና ና በቃ እሱ እሷን እሱ ሀይሚና ፋሲል ምንም አይነት ግንኙነት እንደሌላቸው ነግሮ እንዲያስታርቃት ነው እንግዲህ ለፋሲል ብሩኬን ጠርቶ እንዳወራው የፈለገችው ፋሲል እንኳን ሊናገር እንደውም ብሩኬ ሁሉ ቦግ እንዲል ነው ሁኔታው የሚያደርጋቸው ነገሮች በእንቅስቃሴው ሆና ብሩኬ እንደውም ሀይሚን ጥሏት ሲሄድ የመጨረሻ ነበረ የተደሰተው ፋሲል በጣም ደስ አለው። በቃ ጥሎ ሄዷል። እኔ ወደ እኔ እኔ ያላት በቃ እንሻልሻለሁ፣ በቃ ጥሎሽ አይፈልግሽም እኮ ነ ያላት። እና እኔ ሀይሚ በምን አይነት ሚዛን እንዳሰበችው እንደዚህ አይነት ሀሳብ እንዴት እንደመጣላት አላቅም። እኔ እኮ ሀይሚን በጣም አስተዋይ ነው ማድረጋት እግዚአብሔር። እና ሕፃን ልጅ እንኳን ማስተዋል ይችላል በእንደዚህ አይነት ጉዳይ አይደል? እንደ ቤተሰቦቼ አፈቅርሻለሁ የሚል ሰው ከዛኛው አፈቅርሻለሁ ወደ እኔ ነይ የሚል ጀግና ፋሲል ከብሩኬ ጋር ሊያስታርቃት እንዴት አሰበችው? ደግሞ ምንም ይሁን ምንም ማለት ነው። ጓደኞቹን እንኳን ስልክ በአነሳላት ተረጋግታ መጠበቅ እንጂ፣ ትናንትና ይቅርታ ጠይቃ ፋሲልን ሁለተኛ አላገኝም ብላ ዛሬ በድጋሚ ለምን አገኘችው? እኔ ምንም ያልተፈታልሽ እንቆቅልሽ ሆነኛ። እውነቴን ነው። የምራ አይደለም እንዳልል ፋሲንና ብሩኬ የሚጣሉት የምር እኔ ግራ ገባኝ እኮ ነው። ፋሲን እና ሀይሚ ተመካክረው ነው ብሩኬን ፕራንክ እያደረጉት፣ እየፈተኑት ነው። ብቻ አላቅምና ግራ የሚያጋባ አልጨበጥ ያለ ነገር ነው የሀይሚ ነገር። በተለይ ሀይሚቾ ቅመሟ በጣም ሚዲያውን ረብሻለች ማለት ነው እና ያው ብዙዎቻችሁ፣ እኔ ራሱ ሀይሚ ስትናካል አልወድም እውነት ለመናገር ቢሆንም ግን አንዳንድ ስታጠፋ አጥፍተሻለምን። ምክንያቱም ብሩኬም ደግሞ ወን ብሩኬም ደግሞ አንዳንዴ ያናደኛ። ቤተሰቦች የላመሰላችሁ፣ በዙሪያ ወንድ የተባለ እንዳይቀርባት ፍቅረኛ አይናት አፈቅራት አለ ቢል ማንም ሰው ሀይሚን አይቀርባትም ነበር። ብሩኬ ግን የሚለው እወድሻለሁ፣ ሁሌ እወድሻለሁ፣ እወድሻለሁ፣ እወድሻለሁ፣ እወድሻለሁ። እኛም እኮ ውድድ ነው የምናደርጋት ሀይሚን፣ እኛ እና ፍቅራት ማፍቀር አንችልም እንጂ ሀይሚን እንወዳታለን። ብሩኬ፣ ብሩኬ እስቲ ሀይሚን አፈቅርሻለሁ ብለህ አንድ ቀንፍ እንድታደርገ በጣም ነው የማፈቅርሽ ብትላት አንድ ወንድ የተባለ በሀይሚ ዙሪያ ድርሽ አይልም ነበር። አይመስላችሁም? ቤተሰቦች እኔ እኳ አስቤ አስቤ አፈቅድሻለሁ ብላት እኮ እች ልጅ አንድ ወንድ በዙሪያ ጠንካ አይልም ናልኩት። ምክንያቱም ወድሻለ ማንኛውም ሰው ስለሚወድ እኛም እንወዳቸዋል። እና ብቻ ከባድ ነው ሀይሚ